እና ቪዲዮ እስኪያልቅ ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ እንዳትረሱ። ይሄ ትክክለኛ የማትሪያል ዩቲዩብ ቻናል ነው። ስለዚህ ሁላችሁ ሰብስክራይብ አድርጉ። ሁሌ በደጉም በጎናችን ለምትሆነው ለስሙ ትልቅ ምስጋና እንዴት ናችሁ? የማቴሪያል ቻላለው። ሰብስክራይብ ሪው ደርሶናል፣ አመስግኛለሁ እንዳታይሽ እሬ ቅፍሉ ተዘጋጅቶልሻል ሻንጣው ልብሱ እዚህ ውስጥ የምፈትሸው እስቲ ይሄ

ጥቁር እሱ፣ ችግር የለም። እባክሽ አምጩ አምጩ። ሆነ አልፈራም። አምጩ በቃ፣ እንደሱ፣ በቃ በቃ።

ህይወታችን ላይ ያለ ነገር ነው እና የሚደረግ ነገር ነው። እንደተቆረቆርሽ እንደው ውይ ውይ አላሰራልሽ

ፈጣሪ ለምንድነው እኩል ያልፈጠረን? በለጥ ነበር ቀይ የለም ምናምን ቢጃማ ቲሸርት ምናምን

በፓስፖርቴ ወደ ኤርፖርት ነበር የምሄደው እና ፓስፖርቴ ጠፋብኝ። እየፈለግኩ ነው። ከጠብቀኝ ካልሆነ ደግሞ ሊጠፋ ይችላል።

እእ እንት እን የት ነው ቼክ መደረ እኔ ከቦርሳ ቦርሳ እኮ ስትቀያየር ካላደረገችው ብዬ ነው። እኔ እና አብርሃም ጋ ይመስለኛል፣ እና አብርሃም ጋ

እንዴ! በቃ ይቅርታ። እንደዚህ ሆነሽማ አትሄጂም። እንደዚህ ተኮራርፈንማ አትሄጂም። ስሙዬ አንቺ እጅ ያለበት አይደል? አሳይሻል ፅጌዬ።

በጣም ባለጌኖቹ በጣም ሲበዛ ሄላ። እሺ ቻው በያቸው፣ ቻው በያቸው ጋር ባይ። ፅጌዬ መልካም መንገድ፣ ሁሉም ጨርቅ ያርግልሽ።